አሰላም አለይኩም እንዲሁም ሰላም። እናወር የጥማት ዛሬ አንድ ነገር ልላችሁ ነው። የምዳም ቅመሞች የሰው እቃ ትወሳች ታውቃላችሁ። ምንም ይሁንም ምንም መግለጥ አያስፈልግም። በጊዜ መልሱ ማለት ነው። እውነቴ ነው። የሰው እቃ ያወጣ ምንም ይሁም ብንም ብያለሁ። የሚያውቅ ያውቃዋል። እኔ በጊዜ ወጥቻለሁ። ወስጄ ነበር። የሰው እቃ ግን መልሽ ያለው እውነቴ ነው። እኔ እውነቴ ነው ማለት ነው። የሰው እቃ እንዳትወሽዱ፣ አትኖሩበትም። አንደኛ ያዋጣችሁም፣ ሁለተኛ የሆነ ከባድ ስሜት አለው። እውነቴ ነው። የሰው ዕቃ የወሰዳችሁ መልሱ፣ መልሱ ብያለሁ። ለዚህ ምንስ መግለጽ አያስፈልግም ማለት ነው። መልሱ፣ በጊዜ ውጡ ካላችሁበት ስቃይ። በጊዜ ሁልክ ብላችሁ ምንም ታታሰሙ ታታንኮሻኩ ውጡ። እውነቴ ነው። ለዛኛውም እረፍት ነው፣ ለአንቺም እረፍት ነው። ውጡ፣ መልሱ በስነ ስርዓት እንደነበር አድርጋችሁ እንግዲህ ፈገግ እያለ ቁም ነገር እያወራ ነው። የኔንም ትመልስ ንገሪያት። እያለቀሰኝ ከምኖር እያለቀሱ ከምኖሩ ወደ እያለቀሰኝ ከምኖር አልገባኝም። አለኩልሃል። አባክሽን፣ የዚችን የልጅ እቃ የወሰድሽ በአግባቡ መልሽላት። ምንም ሳይነካካ እዛ ቦታው እንደነበረ አለኩላሀል መመለሱ አይከፋም። ያ ለምሳሌ አታለ ለሁለት ራሱ የሆናችሁ ለሁለት ምክ የተደረባችሁ ያዋጣ ወይ ጉድ የነገር አመረረሳ ፈታ በሉ የእውነት ግንኮ በትንሽ ክፍተት ሲያገኙ በሰው መሃል ጥልቅ የሚሉ እህቶች በጣም በራሳቸው ህይወት ቀላጅ ናቸው እያስጠቀስኳት ነው በላይ ላይ ገብታ ነው እንዴ የምርሹ እንዴ ግኖር ላ ሀቢብቲ ለምሳሌ አሁን ለሁለት ፈቅዲያ የሚገቢዋል ለምሳሌ አሁን ኢትዮጵያ ሆና ሚስቶ አንቺ ዝም ማለት ነው እኔ በነገራችን ላይ የባለሚስተር ጠላት ነው አበድን አበደን አበደን። እሷንም ለመፈንገል አንድ ቀን ማስብ ያላውቅ ብትደረብ ተደርብ ያለው ነገር ግን አንድ ቀንም እንት ብያላቅ እሷንም እሱን በመጥፎ ፊት ማይቻልም። ኢትዮጵያ ናት። ወላህ ግን ጥላቻ ነገር የሚባለው ነገር የለም። ግን ታሳዝነኛለች። የሚያሳዝነው ነገር ጉዳይ አለ። ግን እኔ ማንንም ምንንም ላቃጥል አልፈልግም። አታለው በእኔ ላይ እንኳን ቢደረው ማለት ነው። ሽፊክ ይለሽ ታቃጥያታለሽ አሰላም ዐለይኩም እንዲሁም ሰላም። አንቺ ታመጪ አንቺ ታረጮ የሚባል አባባል አለ። እኔ እንዴ እንትላልኩት ለካ ሁሉም ከፍቶታል፣ የባሰዋል። እናንተ ስንት ሰው ብሶታል። የምታሳዝኘው አንቺ ነሽ። እኔ ምን የተነካ ሀያቲ ምንም ምንም የምትነካ ነገር የለም። ለምንድን ነው የማሳዝነው? እኔ ሲጀመር ማለት ነው ምን ነው የሚያሳዝነው? አልሐምዱሊላህ ረብል ዓለሚን አልሐምዱሊላህ ምንም ያገናኘን ነገር የለም በገንዘብ አያገናኘን በምን አያገናኘን። ሀይር እንሻአላህ በስ ባለውን ብቻ ነው የተጋራሁት። ከእኔ ምንም የሚወሰደው ነገር የለም፣ እኔም ከሱ የምንፈልገው ነገር የለም። በስ ሴሌት ትሰተር በሚባለው ተሰተር አበቃ። ከላስ አለቀ ነገሩ። እኔ ብር አልፈልግም፣ እሱም ብር አይፈልግም። እዳችንን የጨረስንን በነገራችን ላይ ተው እንጂ እንዴ ኧረ እኔ አላሳዝንም። አልሐምዱሊላ ወለከን ወደ ወደላነኝ አልሐምዱሊላ እግሬ እጄ ደህና፣ ሁሉ ነገር ደህና። ኸይር ያጤር ሀቢበቲ። እንግዲህ ዱች የላይክ ሸር ፎሎ እያደረጋችሁ ሰሞኑን ያው ሶስማ በዛ አጀንዳ ነው የምንቀጥለው ማለት ነው ብዙ እኮ ያልተወራ ስንት አለ የመዲያም እኮ ቅመሞች እየደበቃችሁ ስንት ጉድ ያለ ግን ሐቂቃ والله <أسؤال> بالله <أسؤال> عليكم ማለት ነው እኔ እንዴት ትንሽ ነገር ነው ያወራሁት ግን እኔ የደረሰብኝ አደጋ ነገር ይለማን አልহামዱሊላህ ወለከን الحمد لله بالشكر በፍትህ አስተዳደራችሁ እሱ ምን ችግር አለው ዘና በይደኔም ባል መልከ መልካም የሆነችውን ህት ፈልግልኝ ማሁለተኛ ላይ ድረው እፈልጋለሁ ቦስችልኝ እሺ፣ ሆቢ አብሽሪ። ይሄው እንግዲህ እህታችን ለእኔ እንግዲህ ተመልከቱ፣ ሳል የሆነች ሚስት ለባሏ ሀራም ተሚሰራ ሀላል ብትፈቅድለት ምንም ችግር የለውም። ሀቂቃ ማለት ነው እኔ ሚስቱ ፈቅድ ያለትን ያገባውት። ስለዚህ ምን እንትል ያላችኋል፣ በስ በራሴው በራሴው ችግር ነው እንጂ ወላ እኔ እሱ ምንም የበደለኝ ነገር የለም። አልሐምዱላ ወለከን ሐምድ ረከሽ ቁላላ መስከና የደረሰው ወላሂ። አክብሪው፣ አክብሩኝ ነው ወላሂ፣ ረጅም እድሜ ከጠና ጋር ይስጠው። ለዚ ደል ይፈልጉላት። አሰላም አለይኩም ዲሁም ሰላም። እንግዲህ የሰፈሬ ልጅ ናት ምን ትላለች? ለእኔም ባልፈልግ ለተሰፈሬ ልጅ ነው መቼም ይሄንን ሰምቶ እሱ ከሚያገባብኝ እኔው ልዳረው። ታይ ታይ የምርሽ አይደለም ይሄ። ታይ ታይ ፋይፊ ታይ ታይ እርግጠኛ ነሽ? እውነትሽ ነው ታይ በኋላ ዋ ሱሪሽን ዘቅዝቀሽ እንዳለብሽ ማለት ነው የተረቱ ቢጤ እንዳትሆኝ። እንግዲህ እሷናት ያለችው እኔ አይደለሁም ደግሞ ማለት ነው ውዶችዬ እሷናት ያለችው ማለት ነው። ያው እንግዲህ እንደቀጠለ ነው በተቻለኝ አቅም ለመመለስ ማክራለሁኝ። እኔ አንዳንዴ የገረሜ ነገር ስብሀንላህ። ውዶችዬ አንደኛ ልታውቀው የሚገባችው ከሀራም ይልቅ ሀላል የተሻለ ነው፣ በጣም የተሻለ ነው። ምንም እንትን ላይ አይበልም ዞሮ ዞሮ ለአጤም በሉት ሁለተኛም በሉት ሶስተኛም በሉት ሴ ልጅ የምታስተዳድረው እራሷን እንጂ ወንድ አስተዳድሯት አያውቅም። የለም ወንድ ያስተዳድርሽ የምትጀምር የለም ማለት ነው። አንቺ ራስሽን ጠብቀሽ ከብርሽ እሺ። ለባለዘችም ልመልስልሽ እህቴ፣ አንቺ ታደርቦብሽ ነው ወይስ ታደርቦብሽ ነው? በአላህ መልሽ። ታደርበሽ ነው ወይስ ተደርቦብሽ ነው መሰለኝ። ገዝቶ እሷ ቤት ናት ፈዕዳለታለች። እኔ ተደርቤ ነው አላኮልሃል አረጋጉት ማለት ነው። ሀላል እኮ ነው ሀራም አይደለም። ሽፊጎም ሀራም ተመስራት፣ ሀላልን ምረጡ። ምን ችግር አለው? ምንም ችግር የለውም። ለምሳሌ እዚህ አንድ ሀገር ላይ ሆናችሁ ነው እንጂ በጣም አስቸጋሪ የሚሆነው እሷ እዚያ ናት፣ እዚህ እኔ ነኝ። እንዲያውም ለእኔ ነው ከባድ መሆን ያለበት። ለምሳሌ አሁን ብር የሚጋራይ ቢሆን ኑሮ፣ ብዙ ነገር ቢሆን ኑሮ እኔ ጎዳ ነበረ። ነገር ግን የተጋራይ ነገር የለም በስ ፍቅር ነው የተጋራ ነው። ስለዚህ ምንም እንትን ሳይል ሳይነካካ፣ ምንም የጎደልለት ነገር የለም። መልሻለሁ አልኳቸው፣ እቃውን ማለት ነው። አረ፣ ተው ተው ተው፣ ግን እና ይሄው መለስኩልሽ ማማዬ። እኔ ተደርቤ ነው ግን ምንም ምሻክል የለውም። የመደም ቅመሞች የኔ እኮ ነው፣ ፈታ ነው ያደርጋቸው ማለት ነው። ይህ ዘመን ፈታ ነው ያልኩት። አሁን ደግሞ እቺ ደግሞ አረ፣ አረ እባክሽ አንቺ ልጅ እንደዚህ ያለ ምክራት ትጭ። ኢትዮጵያ በገባ ስንት ስራ ስራ ነበር የምትየው? ሰው ባል ለመንጠልጠል እንዴ? አንቺስ ከፋሁ። አሁን ደግሞ ተራው የአንቺ ይሆናል ማለት ነው። ሁሉም የዛልልኛ አይደል እንዴ ስንት የሚቀማ ካለ እንዴ እሑድ እኮ ነው። ስንት የማስመልሰው ነገር እያለኝ ስንት ሞሽደው ነገር እያለኝ እዚ ሀገር ላይ ኢትዮጵያ ምገባ የራሴ ዓላማ ስላለኝ ነው ሞ ባል ለመቀማት ባል ለመቀማት ከሆነም አዙ ነበረ። ኧረ ስንት የሚመለስ ቃለ ራሱ ከሰው ላይ ሽፊ ኮመንቶ ኢትዮጵያ ምንም ነገር የለም ማለት ኢትዮጵያ ምገባ የራሴ ዓላማ ኑሮ ነው እንጂ እዚህ ነፍ ነው እንደውም እዚህ ነበረ። ለማንኛውም ተረኛ የቷ አንችነች፣ ተጠንቀቂ ማለት ነው፣ አታስቀኝ ማለት ነው። የምትሳደቡ ችግር የለውም ተቀብያለሁ፣ ስድቡን ዘና ነው ነፍሴ። እሷ ደግሞ ስስማ ችታችን ደግሞ ምትላይ የጠየኩሽ ጥያቄ ልደረብ አስቤ ነበረ። የመጀመሪያዋ ሚስት አታቃጥለኝም ወይ ፈርቼ ነው እንደ እንትኑ ይለያያል። በነገራችን ላይ ለምሳሌ አህላቅ ያላትና በአደብ ያደገች ከሆነ ምን የምትልሽ ነገር የላትም። ግን መጅኑን ከሆነች እና አንድር ከሆነች በባሏ መህኑግ ነው የምታረግሽ። ነገር ግን ይለያያል፣ የያንዳንዱ ጸባይ አለው። ባሏን በጣም የምትወደው ከሆነ ያለሱ መኖር አልችልም ብላ ራሷን አሳምነው የምትቀመጥ ሴት ከሆነች አፏን ዝግት ነው የምታደርገው ማለት ነው። ነገር ግን በባሏ ማትደራደር ከሆነ ሙስተሂል ያኔ ስልሽ አላደለ ርክ እኔማ ለውለት አላድርም ብላ ከሆነ ግን አለቀልሽ ማለት ነው። ትረንሽንሽ አለች። እኔ እስካሁን አልሐምዱላ የደረሰብኝ ነገር የለም። እንግዲህ አላቅም የነገር። እሺ እህታችን ምትላይ ስድቡ ደግሞ ለቀልድ ነው እባክሽ። አንድ የሰፈሩ ውሻ ነበረች በአጥር ላይ እየተንጠለጥለች አስቸገረችኝ። እሷን ብብዬ ፈታው ተመግደል ብዬ አንድ ልጅ አለኝ ብቻ ሁኜ አሳድጋታለሁ። ግን ደግሞ አሁን ለተደር የሚጠቅሙ ቁኙ ሁሉ ሚስት ልፈታ ነው፣ አንቺን ላግባ ይላሉ። አለኩልሃል እንትሩን አንብቤ ያለው ማለት ነው። ሁለቱ ፈተዋል ብለሻል። ላ እነዚህ ሚስቶቻችንን ፈተን የምልሽን ሙስታሂል እኔ መልክታ ላይ ማለት ነው። ወላሂ ላዚ ምልሻለሁ ይሄ ጀግና ባል ነው። እኔን ያገባኝ ባል ጀግና ባል ነው ማለት ነው። ሚስት እንዳለው፣ ልጆች እንዳለው አምኝበት እንደገና ሚስቱን አበደን እኔም ፍቼ አልወድም። በነገራችን ላይ ሚስቱን ፈቶ እኔን ካገባ ነገ ምን ዋስትናለሽ? አንቺ ምን ዋስትናለሽ ማለት ነው። ሀቂቃ ሚስቶችን የሚፈታ ባል አይሆንም። ይሄ አባል ነው የሚሆነው ማለት ነው። ሲጀመር ማለት ነው። ስንቶቻቸው ነው የተፈቱት? ሀቂቃ ሚስቴን ፈትቻለሁ ብሎ ስንቱ ነው እያገባ ያለው? አንዳንድ ወንዶች እኮ በጣም ውሸታሞች ናቸው። ሲጠና ማለት ነው።